ይሄን ብር እንደ ወንድም አንተ ዝም ብለህ ጠርጣራ ስለሆንክ ነው፣ እራስህ ላይ የምትፈጥረውን ኢሜጅ ራስህን በቃ እያመጣ ያለ። ጠርጣራ አይደለም፣ በፍፁም ካሜራ አልፈራም። ካሜራም አልፈራም ግን እውነትን ስለማወራ ምን እውነትን ስለምታወራ ምን እውነት። የእነዚህ ልጆች ጉዳይ አሁን አሁን ድራማ እየመሰለኝ ነው። የኦዲየንሱን ፍላጎት ስለሚያውቁ እንደሚፈልገው አይነት ቪዲዮ እየሰሩ ይመስለኛል። ድራማ እየሰሩ ይመስለኛል በራሳቸው መንገድ ቪው ያመጣልናል ብለው ያሰቡትን አይዲያ ፈልስፈው ይመስለኛል የሚሰሩት። እንደዛ እንዳለ ደግሞ የህፃኗ ጉዳይ እና የኪያ ጉዳይ እና የህፃኗ አባት መምጣት እሱ እሱ እውነት ይመስላል። እዚህ ጋር ግን ሪያክት የሚያደርጉት ቶፋ እና አንዋር የሚያደርጉት ሪያክት ልክ እንደ ድራማ ነው የሚመስለው። በየዕለቱ ጭቅጭቅ ነው። በየዕለቱ ካሜራ ሰው እያበራ መቼም በዚህ ልክ ሊጨቃጨቅ አይችልም። የቅናት መንፈስ በዚህ ልክ የሰው ልጅ የቅናት መንፈስ ሊኖርበት አይችልም። ምክንያቱም የፍቅር ማለት እምነት ነው። በቃ የምታፈቅሩትን ሰው ስታምኑት ነው ወይም ስትታመኑለት ነው። ይህ የሚታመን አይነት ሰው ሆኖ እኔ የማላምነው ከሆነ ይህ ፍቅር ሊባል አይችልም፣ ሊቀጥልም አይችልም። ስታምኑት ነው ስትለቁት ነው ያንን ሰው ስታርፉበት ነው ፍቅር ልትሉት የምችሉት። አንዋር እኮ ልክ አቱጫ ትግቢ ማንም ማንማይሽ አይን ቢችል በስካር አይኗን አስሮ ቢያስወጣት ደስ የሚለው አይነት ሰው ነው። ማንንም እንዳታይ ኖርማል ነው። ከማንም ጋር ተገናኝቶ ከቁጭ ብሎ አውርቶ እንኳን አይደለም፣ ድሮ የምታውቀው ጓደኛዋን ይቅርና ነው ዛሬ የታዋወቀችውን ሰው ጋር ቁጭ ብላ አውርታ በሰላማዊ መንገድ መላየት ምንም አይደለም። አካበድም ስመሽው ነበረ አብረሽው ነበረ አወራሽ ምናምን፣ ነገ ትዳር ውስጥ እንደዚ አይነት ሰዎች ትዳር ውስጥ ስትገቡስ አይመርብሽ ልትልኩ ነው። በለበሰችውን ልብስ ለራሱ እንድትጣላት ማለት እኮ ነው። አምሮብሽ እንዳትወጪ እንደዚ አይነት ሰዎች ያስቁኛል የምር እንዲህ አንተ ጋር ሁና ወይም አንቺ ጋር ሁኖ አምሮበት ከታየ ልትመሰገኝ የሚገባሽ አንቺ ወይም እሱ ነው። ምክንያቱም እንዴት አይነት ህይወት ቢኖራት ነው፣ እንዴት አይነት ህይወት ቢኖረው ነው፣ እንዴት አድርጎ ቢይዛት ነው እንደዚህ ያማረባት ተብሎ ምስጋናውን የምታገኘው አንተ ነክ በገባች በወጣች እንደዚህ ለብሰሽ አትዬ እንደዚህ ወጥተሽ። እንደዚህ አይነት ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? በራሳቸው የማይተማመኑ እኔ የሆነ ነገር ይጎለኛል፣ እኔ ከኔ ያጣው ነገር አለ ወይም ያጣችው ነገር አለ፣ ትሄድብኛለች፣ ይበልጠኛል ብሎ ስሜት ያሰው ይበልጠኛል፣ እሷ የምትፈልገውን ያሟላል ወይም ደግሞ እኔ አልመጥናትም አይነት ስሜት ነው ቅናት። እኔ እንደዛ አመስሎ ነው የሚታየኝ ቅናት። አግባብ ያለው ቅናት ሲቀናን ደስ ይላል፣ ግን በዚህ